በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚህች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኤስድሮስ ጋር ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት አረፈ። ቅዱስ ጻናም በእስር ቤት ቀረ። የሀገረ ፈርማ መኮንንም ታሰረ። በእርሱም ፈንታ ሌላ መኮንን ተሾመ። ያንን መኮንንም የክብር ባለቤት የሆነ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ስም የሚጠራ ክርስቲያንን ሁሉ እንዳያስቀር ከሃዲው ንጉሥ አዘዘው። ስለ ቅዱስ ጻናም እርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይም እንዳሰቃዩትና ከዓላማውም እንዳልተመለሰ በነገሩ ጊዜ የከበረች ራሱን ይቆርጡት ዘንድ አዘዘና ቆረጡት። የሰማይትነት አክልልንም ተቀበለ። የቅዱስ ጻና እናቱም ቅዱስ የስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየችም፣ አሁንም ብርሃናውያን መላእክትን የቅዱስ ጻናን ነፍስ ሲያሳርጓት አይታ ለሰው ነገረች። ምዕመናንም ስጋውን ወስደው ገንዘው ሰምኑድ በሚባል አገር ከባልንጀራው ከኤስድሮስ ጋራ ሥጋ ጋር አኖሩት። በውስጧም እስከ ዛሬ በዓል ይደረግላቸዋል። ወደ እርሳቸው በእምነት ለሚመጣም ታላቅ ድንቆይ ተአምራቶች ይታያል። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ሰላም ለዛና ዛና ዛና አጽቆ በነቃ አይምሮ ታፂኖ ወበጠለ ጥበብ ልይቆ ስጋሁ ቀበሩ ምስለ ስጋ ይስድሮስ በተላጽቆ ወነፍሶ አይረጉ መላእክት በጊዜ ፈጸመ ጻይቆ እንዘ ያነክሩ ጥባቶ ጥርቆ። በዚህችም ቀን ለአባቶች ሊቃነ ጳጳሳት ስልሳ አምስተኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ሰንቱ ያረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። ባስቄት ስም ገዳም በአባ መቃርስ ቤተ ክርስቲያን በበጎ ስራ በገርል ተጠምዶ አድርጎ በዚያው ገዳማ በምኔት ሆኖ ተሾመ። ከዚህ በኋላም ህዝቡና ኤጲስቆጶሳቱ መርጠውት በእስክንድሪያ አገር ላይ ሊቀ ጵጵስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገሥታት ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምንም ምን ያልኖረውን ሊሰጣቸው የሌለውን ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔርም በእጆቹ ብዙ ድንቆይ ታምራትን አደረገ። ብዙዎችን ጭንቅ ከሆነ ደዌያቸውም አድኗቸዋልና ከሰዎችም ላይ ሰይጣናትን አስወጥተዋልና በሀገረ መሪዮጥ ላይ በጸሎቱ ዝናምን አዝንበዋልና እነርሱም ዝናምን ከማጣት የተነሳ ወንዞቻቸው፣ ጉድጓዶቻቸውም ሁሉ ደርቀው ከረሃብና ከውሃ ጥም የተነሳ ለሞት ተቃርበው በታላቅ ረሀብ ሶስት ዓመት ኑረዋልና በሰማያት ቅዱስ ሚናስ ቤተ ክርስቲያንም በዓልን ሊያከብር ወደ እርሳቸው በደረሰ ጊዜ የዚያች አገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እሱም ፈጽሞ አጽናናቸው። የቅዳሴውንም ስርዓት ከፈጸመ በኋላ ፍጥረቶቹን ሁሉ ይቅር ይላቸው ዘንድ ይራራላቸውም ዘንድ ወደ ጌታችን ለመነ። የፀሐይ መግቢያም በሆነ ጊዜ ዝናብ ማንጠብጠብ ጀመረ። ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ፣ ባይለ ጸጋ ሆይ፣ ሕዝብህን ልትራራላቸውና ልትምራቸው ብትወድ በለጋስነትህና በብዙ ቸርነትህ ከበረከትህ ይመሉና ይጠግቡ ዘንድም በፍቅርህና በምሕረት ዓይንህ ተመልከታቸው። ይህንንም ብሎ የንዋሙን ጸሎት ሊጸልይ ወደ መኝታው ገብቶ ሁለተኛም ወገኖቹን ያስባቸውና ይምራቸው ዘንድ ወደ እግዚአብሔር ለመነ። ወዲያውኑም ታላቅ ነጎድጓድ እና መብረቅ ሆነ። ብዙ ብዙ ዝናብም ዘንቦ ጉድጓዶችና ኩሬዎች ሁሉ ሞሉ፣ የተክል ቦታዎች ሁሉ ረኩ። ረሃብ በሆነባቸው በእነዚያ ሶስት ዓመቶች ፈንታ በዚያች ምድር ሶስት ዓመት እንደመላ ኖረ። አራተኛውን በአስቄት ሳረቦች በተሰበሰቡ ጊዜ በዚያ የሚኖሩትን መነኮሳት ይገድሏቸው ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው ወጣ መስቀሉንም ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ በማንም ላይ ከቶ ጉዳት አላደረሱም ደግሞም በትምህርቱ ከአገሩና ከመንጋው ውስጥ ክደትንና ኑፋቂን አስወገደ በዚያን ጊዜ ስለ እኛ መከራ የተቀበለው ትስብእት ብቻውን ነው አምላክ አይደለም የሚሉ ነበሩና ይህም አባት ስንቱ በከበረ በታላቁ ጾሞራት መልእክትን ጽፎ ለአገሩ ሁሉ ላከ። በውስጧም እንዲህ የሚል እያስተማረ ስለ እኛ መከራ የተቀበለ እግዚአብሔር ቃል በስጋ ነው። ከተዋሕዶ በፊት ሁለት የነበሩ በተዋሕዶ አንድ ባህሪ ስለሆነ አንዲት ሰዓት ወይም የአይን ጥቅሻ ያህል ከቶ አልተለያዩም። በመከራ ጊዜ ወይም በሞት ከመለኮቱ ያልተለየ እርሱ አካላዊ ቃል በስጋው ስለ እኛ መከራን ተቀበለ። ይህችን መልእክት በሀገሩ ሁሉ ባነበቧትም ጊዜ የክርስቲያን ወገኖች ሁሉ ታላቅ ደስታ ደስ አላቸው። እሊያ የሳቱትም ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን መቆረጥ የሚገባቸው የተሳሳቱ የመለኮት ባህሪ ሞተች የሚሉ ሰዎች ተገለጡ። እሊህም የብልያን አገር ሰዎችና ኤጲስቆጶሳቸውም ነው። ይህም አባት ይህን የእብደትና የስንፍናን ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ። የእግዚአብሔር ባህሪው አትመረመርም የማትዳሰስ የማትታመም ናት። እግዚአብሔር ቃል ከእኛ ነስቶ ያለመለያየትና ያለመቀላቀል ከመለኮቱ ካዋሃደው ከሰውነቱ ባህሪ በቀር ሕማምን አታስገባም። ሁለተኛም በውስጡ እንዲህ አለ። እኛ መከራ ከሚቀበል ከሥጋው እግዚአብሔር ቃልን አንለየውም፣ በመከራውም በሥራ ሁሉ አንድ እንደሆነ እናምናለን እንጂ ሁለተኛም መለኮቱ በባህሪው የማይታመም የማይሞት እንደሆነ ከመለኮት ሳይለይ ስለ እኛ መከራ ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች ወደ እነዚህ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኛ ይቱ በቀናች ሃይማኖት አመኑ። ከኢጲስቆጶሳቸውም ጋር ወደዚህ አባት ወደ ሊቀ ጳጳ ሳስንቱ ፊት ቀርበው የቀናውን እምነት ተቀብለው አመኑ ታላቅ ስህተታቸውንና በደላቸውንም ይተውላቸው ዘንድ ለመኑት። እርሱም ስህተታቸውን እያመኑ በኤጲስቆጶሳቱ ሁሉ፣ በካህናቱ በህዝቡም ፊት እንዲሰግዱ አዘዛቸው። እንዳዘዛቸውም አደረጉ። በደላቸውንም ተወላቸው። ይህም አባት አብያተ ክርስቲያናትን ስለማነጽ፣ የስደተኞችንም ቦታዎች ስለማዘጋጀት ብዙ የሚያስብ ነው። ከዚህ የሚተርፈውን ለድሆችና ለምስኪኖች ይሰጣል። መልካም ጉዞንም በመጓዝ እግዚአብሔርንም አገለገለው። በሰላምም አረፈ። የሹመቱም ዘመን አስራ አምስት ዓመት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ስንቱይ ጸሎት ለዘላለሙ ይማረን አሜን። ሰላም ለስንቱይ ሊቀጳጳሳት አያል ዘሰደደ ጸረ በበትረዴሁ መስቀል ወረከበት ፈውሰ በዘዚያው ትንባል መጠነ ሰለስቱ አመት እንተደወየት ደወል ባህት ኦቶሙ ለዝናም ወጠል። በዝችም ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያው ነው። ክብር ጌትነት ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሀያ አምስት በዝች ቀን ቅድስት ሳራ ከሁለቱ ልጆቿ ጋር በሰማይትነት አረፈች። በዝችም ቀን የባህታዊ አባ በብኑዳ የተጋዳዊ የቅዱስ ቴዎዶሮስ የአባ ዮሐንስ ሊቀጳጳሳትና የመቶ ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራምም መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል ከምትሆን ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤትና በረከቷ አማላጅነቷን በሀገራችን በኢትዮጵያ